ጤና ይስጥልን እንዴት አላችሁ ቤተሰቦች? አሁንም እንግዲህ ላይክ ሰብስክራይብ ማድረጋችሁን ቀጥሉ። በጣም ጥሩ አይነት እንደምታ ያለው ውጤት እያስቀጠልን ነው እያመጣ ነው። ቴኒ ኬ ደርሰናል ሀ ሁለት ኬ ደርሰናል። ስለዚህ በጣም ትልቅ ነው። ምክንያቱም እኛ ከዜሮ ተነስተን ብዙ ሀስሎችን አልፈንም እዚህ ላይ ደረስኑና እጅጉን አመሰግናችኋለሁ። ይሄ ስ ናት ኦንሊ ማይ ኤፈርት የሁላችሁም ነው። እናንተ ሰብስክራይብ የምታረጉ የምታደረጉ ሸር የምታደረጉ ላይክ የምታረጉ ሁላችሁም የምታረጉት ነገር እጅጉን ወሳኝ በመሆኑ ያሁሉ አብሮ የመጣ በመሆኑ የትብብር ስራ በመሆኑ ኩራት ይሰማኛል። ዳስ ዋይ ሁልጊዜ ቤተሰብ ቤተሰብ ምላችሁ በእርግጥም በዛ መንገድ ስለምትንቀሳቀሱ ነው እና ታንኪ ቨርማች እንደሄድ ይገባችኋል መመስገን። ዛሬ ቁልፍ ጉዳዮችን እነግራችኋለሁ። እንግዲህ ፕሬዚዳንት ዶናልድ ትራምፕ ትሬትንስ ቱኪል ሃማስ ኦቨር ጌዛ ጋንግ ክላሽስ የሚል ሀሳብ ተሰጥተዋል። እንግዲህ መስ ዲሳርም ሃማስ ዲሳር መደረግ አለበት የሚለውንም ደግመውታል። ምክንያቱም የጋዛ ጉዳይ አስፈሪ ነው። እርስ በርስ እዛው ደግሞ ጋንግስተርስ የሚባሉት ወይም ደግሞ እነዚህ እንግዲህ ትንሽ ወጣ ያለ ባህሪ ያላቸው ሰዎች የታጠቁ ኃይሎች በመሆናቸው እርስ በርስ ህዝቡ ላይ ጫናም እየተፈጠረ ነው። እንደው ምስኪን ህዝብ ነው። እዛው ራሱ ሃማስ ራሱ ሃማስ እንኳን ዝም ቢል ጋንግ ሰርስ የሚባሉት ወይም ደግሞ ጋንግ የሚባሉት ከዛ ደግሞ የእስራኤል ጦር እንደዚህ እንደዚህ የውጭ ኃይሎችም ሲገቡ አሁን እንደዚህ አይነት ነገር ይጠብቃቸዋልና ና በጣም ያሳዝናል። ኦፍኮርስ እሱን እነግራቸዋለሁ። ከዛ ደግሞ የየመን ሁቲዎች እንግዲህ ዋና የጦር አዛዣቸው ህይወታቸውን አጥተዋል። እሱ ምን ማለት ነው የሚለውን እንመለከታለን። ከዛ ውጭ ደግሞ እስራኤል ሊባኖስን ደብድባለች። እሱስ ምንድን ነው የሚለውን ሀሳብ እንደዚህ ሶስቱን ሰፋ አድርገን እንመለከታለን። በቅድሚያ ግን ፕሬዚዳንት ዶናልድ ትራምፕ ሀማስ መጥፋት አለበት፣ እንግዲህ ይሄ ካልሆነ መፍትሔ ሊመጣ አይችልም፣ ወይም ደግሞ ይሄ ግዴታ ነው የሚል ሀሳብ ነው የሰጡት። ፕሬዚዳንት ዶናልድ ትራምፕ ከዛቻ ሊሻገሩ እንደሚችሉ ግልጽ ነው ምክንያቱም ከዚህ በፊትም በስቴትመንት ወይም ደግሞ በመግለጫ መልክ ሲሰጡ ነበር። እና እንግዲህ ብዙ ጥያቄዎች ከግራም ከቀኝም የተነሳባቸው ነው። ፕሬዚዳንት ዶናልድ ትራምፕ ተኩስ አቁሙን የሚሄዱበት መንገድ ልክ አይደለም፣ ወደ አንድ ጎን ያዳላ ነው የሚሉ ጥያቄዎች አሉ። ኦፍኮርስ እንደምታውቁት ግን ያም ሆኖ ለጋዛውያን በተወሰነ መጠን ተስፋ ርሌፍ የሰጠው ጉዳይ ስለሆነ ፕሬዚዳንት ዶናልድ ትራምፕን አለማድነቅ አይቻልም። ግን አንዳንድ ችግሮች አሉ። አሁን ትጥቅ የመፍታቱም ያለመፍታቱም ጉዳይም ብቻ ሳይሆን እንደዚሁ ሊፈርሱ እየፈረሰ ያለ ሂደት ወይም ደግሞ ጦርነቱ ያለበትም ድል እንደዚሁ ስጋት ያለበት የቀጠለበትን ሁኔታ እየተመለከትን ነው። በነገራችን ላይ ሙሉ በሙሉ አልቆመም። ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያረጋገጡት ስለሆነ ጦርነቱ አልቆመም እስካሁን እና ኢንዲድ ይት ነው ያሉትና እንደዚህ እንደዚህ አይነት ችግሮች ሊፈጠሩ ይችላሉና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይሄኛው እስራኤል እንግዲህ ጥቃት እንድትፈጽም ሀማስ ኤፌክቲቭሊ ብንግ ስር እስራኤል ፓለስቲን ግሩፕ እየሆነ የሚመጣ ከሆነ ወይም ደግሞ ሀማስ የማይፈታ ከሆነ እጅግ አስቸጋሪ ሁኔታዎች ሊፈጠሩ ይችላል። እነሱ እንኳን እንትን ባይሉ እኛም በአንድ ቃል ወይም አንድ ቃል ከተናገርኩኝ በአንድ ቃል እስራኤል ድምጥ ማታጠፋው ትችላለች የሚል ግልጽ ሀሳብ ነው የሰጡትና ራሳችንም ኢንቮልቭ ልናደርግ እንችላለን የሚል ሀሳብ ነው የሰጡትና ይሄኛው ትንሽ አስደንጋጭ ነው። ምክንያቱም ከዚህ በፊት የነበሩ ጉዳዮች ስጋታቸው የተለያየ ቢሆንም ፕሬዚዳንት ዶናልድ ትራምፕ ግን በዚህ ልክ ደግሞ አንድ ወገናዊ በሚመስል በእርግጥ ጋዛ ውስጥ ያለው ጉዳይ አሳሳቢ ስለሆነ እንደዚህ መደረግ አለበት ብለው በማሰብ ያሉት ነው ቢባልላቸውም እጅግ አስቸጋሪ ጊዜ እየመጣ መሆኑን ደግሞ መረዳትም ያስፈልጋልና የፕሬዚዳንት ዶናልድ ትራምፕ በዚህ ልክ ሀሳብ መስጠት ወይም ደግሞ መግለጫ መስጠት ሌላ የሚያስፈራ አይነት ጉዳይ በዛ አካባቢ ላይ እንዲፈጠል ያደረግ ይችላል። ኤኒዌይ ወትሮውንም ቢሆን ፕሬዚዳንት ዶናልድ ትራምፕ ሄዝተንት ሆኖ ነበረ። የመካከለኛው ምስራቅን ጉዳይ እንዳልቋጩ እሳቸውም ያውቁ ነበረ። እንደዚሁም ደግሞ በጋዛ በኩል ያሉት በተለይ ስፔሻሊ ስፔሻሊ ደግሞ እንደ ሀማስ ያሉት ሀይሎች ጫናውን በተለየ አቅጣጫ ሲመለከቱት ነበረ። ና ኦፍኮርስ እንዲህ አይነት ሁኔታዎች ሊቀጥሉ ወይም ደግሞ እንደዚህ አይነት ጉዳዮች ከእስራኤል ፖለቲከኞች አንጻርም ከአሜሪካ ፖለቲከኞች አንጻርም በተለያየ መንገድ ሊታዩ የሚችሉ እንደሆነ ሳይታለም የተፈታ ነበረ። አሁንም የሆነው ይሄ ነው እና ትንሽ እጅግ አስቸጋሪ ጉዳዮች እየታዩ ነው እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዛው ላይ አክለው ኔታንያሁ ያሉት ታጋቾችን በተለይም አስክሬኖቹን እንግዲህ እንዲፈልግ ጫና እናደርጋለን ቁርጠኛ ነን ይህን ማድረግ እንችላለን የሚል ሀሳብ ሰጠ ያ ማለት አስክሬኖች አሁን የቀሩ አሉ የተወሰኑ ሃማስ የቻለውን ሁሉ ያገኘውን ሁሉ እየሰጠ ነው ግን ሁሉንም መስጠት አይችልም ምክንያቱም በተለያየ ብዙ አንጃዎች አሉ ጋዛ ውስጥ እንግዲህ ሁሉንም እነ አልቃሳም ብርጌድ እንግዲህ በሃማስ ስር ቢኖሩም አብዛኞቹ በእርስ በርስ ደግሞ እዛ የተለያየ የፖለቲካ ፍላጎትም ስላለ የትጥቅ ትግል የሚደረግበት አካባቢ ስለሆነ ከእነሱም ደግሞ መሰብሰብ ማምጣት ያስፈልጋልና፣ ለሃማስ ችግር ነው የሚሆነው። ጠቅላይ ሚኒስትር ቤንያሚን ኔታኒው ግን ያው እንደ ፕሪቴክስት ሊጠቀሙበት ይችላሉ እንደሚፈልጉት ለማድረግ ይህኛውን ጉዳይ ሀገራቸው ሽብርተኝነትን በሙሉ ኃይል መሞገቷን ወይም መውጋ መዋጋቷን እንደምትቀጥል እንግዲህ ወቁልኝ፣ ዓለም ልታቅልን ይገባል። ምክንያቱም እኛ እንደዛንን መኖርን የምንችለው ነጻነታችንን ማስከበር የምንችለው በዛ ልክ ነው የሚል መግለጫ ነው የሰጡት። ፕሬዚዳንት አሚን ጠቅላይ ሚኒስትር ቤንያሚን ኔታንያሁና ይህን ትንሽ አስቸጋሪ ሊያደርገው ይችላል እንግዲህ ጋዛ ባለፈው ሳምንት ነበረ አንድ ሳምንት ሊሆነው ይሄ የተኩስ አቁም ስምምነት ልክ አርብ ቀን ነበረ የተደረገው የተኩስ አቁም ስምምነቱ ተስፋ ተጥሎበታል ብዙ ሰዎች ሁለት ሺህ የሚሆኑ ከእስራኤል ወደ ፍልስጤም የተለቀቁ አሉ እንደዚሁም ደግሞ በሀያ በህይወት አሉ ተብለው የተባሉ ሀያዎቹ ደግሞ ወደ እስራኤል ተመልሰዋል አስክሬኖችም እንደዚሁ በሁለቱም በኩል መመላለሶች አሉ ትልቅ ተስፋ የተጣለበት ነበረ። ፕሬዚዳንት ዶናልድ ትራምፕም እንደምታውቁት ሻርም ኤልሼክ ግብጽ ድረስ መጥተው ጉዳዩን ለመፍታት ሙከራ አድርገው ነበረ። እንግዲህ አሁን ደግሞ ያለው ሁኔታ በጋዛ ውስጥም ያለው አሁንም ስጋት አለ። አሁንም የሰዎች ህይወት ተቀጠፈ የሚሉ ጥያቄዎች አሉ። በጣም በሚያሳዝነው ሁኔታ ግን በሁለቱም በኩል ነው የሚመቱት። በጣም በሚያሳዝነው በሁለቱም በኩል ብቻ አይደለም፣ በብዙ በብዙ አቅጣጫ ማለት ይቻላል። የጋዛ እስራኤል ኦሬዲ የምታውቁት ጦርነት ውስጥ ናት። በሆነ በሆነ አጋጣሚ ችግር ከተፈጠረ የእስራኤል ሀይል አይዴይቭ እዛው ይተኩስባቸዋል፣ እንደሚታወቀው። ከዛ ደግሞ ሲሻገር ራሳቸው እዛ ውስጥ ጋዛ ውስጥ ያሉ ሀይላት ደግሞ እርስ በርስ እንደዚህ አድርግ አታርግ የሚሉ ጉዳዮች ደግሞ እርስ በርስ እንዲህ አይነት ጫና ይፈጠረባቸዋልና እንግዲህ ዶናልድ ትራምፕ ሀማስ ሰዎች መግደሉን የሚቀጥል ከሆነ ውጊያው እንደገና እንደሚቀጥል ፈቅዳ አለው። ለዚህ ደግሞ ሲንግል ወርድ ይበቃኛል፣ ምክንያቱም እስራኤል ቤስትሯን ልጨርሰው ትችላለች የሚል መግለጫ ነበር የሰጡት ከዚህ ቀደምና ትንሽ አስቸጋሪ ነው ከፕሬዚደንት ዶናልድ ትራምፕ በኩል የሚመጡ መረጃዎች እንደዚህ እንደዚህ አይነት የሆኑ መምጣታቸው ቢ ችግሮችን ሌላ መልክ ሊያሰጣቸው ይችላል የሚል በጣም እጅግ አስፈሪ የሆነ ምልከታ ያለው ግንዛቤ እየፈጠረ ይገኛል። እና የሁለት ዓመቱ ጦርነት ሁለት ዓመት ከአምስት ወይ ከስድስት ከሰባት ቀናት ከስድስት ወይ ከሰባት ቀናት አካባቢ ሆኑታል ይ ጦርነትና እንደው መፍትሄ ለማምጣት እጅግ አስቸጋሪ ሊሆን እንደሚችል ሳይታለም የተፈታ ነው። ግን ጉዳዮችን ግራ ቀኝ መመልከት ያስፈልጋል የሚለውም ማየት እንደዚሁ በጣም አስፈላጊ ነው። ኦፍኮርስ ይህ ጉዳይ ትንሽ አስቸጋሪ ሆኗል። ከዚሁ ጋር ተያይዞ አሁንም ኢራን እና እስራኤል ወደ ሆነው ውጥረት ሊሄዱ እንደሚችሉ ወይም ደግሞ ሙግታቸው የተለየ አቅጣጫ ሊከተል እንደሚችል ብዙ ነገሮችን ማየት ይቻላል። ምክንያቱም እስራኤል ጥቃት ሰንዝራለች በተለያዩ አካባቢዎች ላይ በተለይም ደግሞ በዚህ በደቡባዊ ሊባኖስ በፈጸመችው ጥቃት የሆነ ጉዳት ደርሷል እና ሀማስ ሀማስም ኢራንም መግለጫ ሰጥተዋል። በዚህ ወይም ደግሞ እንመጣበታለን፣ ኦፍኮርስ እሱ ጉዳይ ላይ ግን ደግሞ የኢራን እንደ ማስጠንቀቂያ የሚመስል ነገር ሰጥታለች። ምክንያቱም በደቡባዊ ሊባኖስ ላይ የተፈጸመው ጥቃት ልክ አይደለም የሚልና በጣም የተበተነ ፖለቲካ ነው ያለው እዛ አካባቢ። ለምሳሌ ኢራን ስላምስ እስራኤል አታክስ ኦን ሊባኖን ይላል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባክሪ ናቸው ይሄን ያሉት። በደቡባዊ የሊባኖስ አካባቢ በጣም ብላንታንት የሚባል ቫይሌሽን ተፈጽሟል ወይም ደግሞ ዓለም አቀፍ ሕግን የአንድን ሀገር ሉዓላዊነትና የግዛት አንድነት በሚጣረስ መልኩ ሆነዋል ስለዚህ እስራኤልን መወገዝ አለባት በሚል እስራኤል ላይ ጫና ለመፍጠር ሞክረዋል። ኢራን ናት እንግዲህ መግለጫ የሰጠችው። የኢራን መግለጫ ብዙ ጊዜ እንደዚህ አይነት ጉዳዮችን ታሳቢ ያደረጋል ዛ አካባቢ፣ ምክንያቱም ያሏት አጋሮች ታውቃሉ። ሀማስ አጋሯ ነው። የሊባኖሱ ሄዝቦላ አጋሯ ነው። የየመኑ ሁቲ አጋሯ ነው። ነካታይብ ሄዝቦላ አጋሮቿ ናቸው። እነዚህ እነዚህ ጋር ግልጽ ግንኙነት ያለው ስለሆነ ብዙ ነገሮች ሊያስመለክት ይችላል። እንግዲህ የእስራኤል ሚሊተሪ የኢራንያን አላይ ሄዝቦላ ኤንድ አላይ ግሮፕስ እዛ አካባቢ የሚንቀሳቀሱትን ታሳቢ እያደረገ ጥቃት ነው የምፈጽመው የሚል ሀሳብ እና እንደዚሁም እንደ መከራከሪያ ያቀርባል። አይዲኤፍ የእስራኤል ዲፌንስ ፎርስ ማለት ነው። ግን የሄዝቦላ ሀይሎችም ሲቪሊያን ናቸው ህይወታቸውን ያጡት የሚል ጥያቄ ያነሳሉ። ኢራን በውጭ ጉዳይ ሚኒስትሯ በኩል እንደዚህ አይነት መግለጫ ሰጥታለች። ከዚያ ባሻገር ደግሞ የሊባኖሱ ፕሬዚዳንት ጆሴፍ አውን ጥቃቱ በንጹሐን መጠቀሚያ ቦታዎች ላይ በመሆኑ እንደዚሁ ደግሞ ሲዝፋየር በእስራኤል እና በሄዝቦላ መካከል የተደረገውን የሚጥስ ነው በሚል ጫና ለመፍጠር ሞክረዋል። እና እንደዚህ እንደዚህ አይነቶቹ ሂደቶች ምናልባት ውጥረቶች እንዳይቋጩ ውጥረቶች አስቸጋሪ ሆነው እንዲቀጥሉ የሚያደርግ ነው። የጋዛ ጉዳይ በጣም እጅግ አስፈሪ ስለሆነ ማለት ነው እነዚህ የቃሳን ብርጌድ ደግሞ የእስራኤል ትሩፕንም አሁን በደቡባዊ ጋዛ ገድ ያለው ይላል። የተለያዩ ጥያቄዎች በግራን በቀኝም ይነሳሉ እና የእስራኤል ሚኒስትር ማርኪንግ አላውግ ሴ ፊርስት የሎ ላይን ጋዛ ካትስ ወይም ደግሞ የእስራኤል ካትስ የመከላከያ ሚኒስትሩ በዚህ ልክ እንግዲህ እኛ በየሎ ላይን ላይ ቆመናል የሚል እንደው ትንሽ መፍትሄ አለው የሚል ሀሳብ ለመስጠት ቢሞክሩም ግን ጥቃቱ አሁንም ቀጥሏልና የሃማስ ደግሞ ለሲዝፋየር ዲል ቁርጠኛ ነኝ የሚል መግለጫ እዛው ላይ ቢወጣም በራሳቸው ደግሞ አንዳንድ ሁኔታዎችን ስንመለከት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታኒው የሚያወጧቸው መረጃዎች፣ ራሳቸው ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው ሃሳቦች፣ ከተለያዩ አጋጣሚዎችና ቦታዎች የሚመጡ መረጃዎች ደግሞ እንደዚህ አይነት ውጥረቶች ሰባብሰው ሊቀጥሉ እንደሚችሉ የሚያሳዩ የሆኑ መጥተዋል እና ይሄ በጣም ጀነራላይዝ የሆነ የፖለቲካ ሂደትን የሚከተል አካባቢም አይደለም። እንደምታውቁት እንግዲህ ብዙ ጉዳዮችን ታሳቢ ማድረግም ያስፈልጋል እና የጉዳዮች ላይ ቆሞ መመልከትን ብቻ ሳይሆን አንዳንድ መፍትኄዎችን ለማምጣት የሚችል ሂደትን የተከተሉ ናቸውና እና ፕሬዚዳንት ዶናልድ ትራምፕ ደግሞ በእርግጥም ለመፍትሄ ይሰራሉ ተብሎ የሚታሰቡ ፕሬዚደንት ነበሩ። አሁን ባለው ሁኔታ ግን እጅግ አስቸጋሪ ነው ና ምንድን ነው መፍትሄ ዛ አካባቢ ጉዳይ የሚሉ ሀሳቦች ሊነሱ ይገባል ነው ይሄኛው ሁሉ ባለበት ቀደም ሲል እንደነገርኳችሁ ደግሞ የየመን ጉዳዮች የሁቲዎች ጉዳይ በቀላሉ የሚታይ አይደለም። እነሱ እጅግ አስቸጋሪ ጉዳዮችን ግምት ውስጥ አስገብተው የሚፋለሙ ኃይላት በመሆናቸው ና የየመን ጦር ኃይል አዛዥ ቺፍ ኦፍ ስታፍ የሚባሉት በእስራኤል ጥቃት በነሐሴው ህይወታቸውን እንዳጡ ተነግረዋል። እና የየመን ሁቲዎችም አረጋግጠዋል። አይዲኤፍም ደግሞ የእስራኤል ጦር ማለት ነው በዚህ ልክ አረጋግጠዋል። እና የብዙ ችግሮች አሉ መካከለኛው ምስራቅ ላይ ና የጦር ኃይል አዛዥ ናቸው ዋና ናቸው። ስማቸው እንግዲህ መሀመድ አልጋማሪ ይባላል በእስራኤል ጥቃት ህይወታቸውን ያጡ እንግዲህ ሰው ናቸው። በወቅቱ የእስራኤል ጦር በፈጸመ ጊዜ ማለት ነው ህይወታቸውን ያጡት ነሐሴ ላይ ማለት ነው ምክንያቱም ጠቅላይ ሚኒስትሩን ጭምር የ ሆቴዎችን ህይወት አሳጥተው ነበረ እስራኤሎችና፣ በዛን ያኔ ነበረ አስራአንድ አካባቢ የሚሆኑ ሰዎችና ባለስልጣናት ህይወታቸውን አጦ በተባለበት ሰዓት ነበረ እሳቸውም የዋና ጦር አዛዥም ህይወታቸውን እያጡትና የእስራኤል መከላከያ ምስር እስራኤል ካትስ ጋማሬ ነሐሴ ላይ እንግዲህ በተፈጸመው ጥቃት በየመን ዋና ከተማ ሰና ላይ ህይወቱን እንዳጣ እና ያ ማለት ግን ወዲያው እንደተመታ ሳይሆን በዛ ያው በቁስለት በዛ ሳቢያ ህይወቱን እንዳጣ ነው የተነገረው እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ ሰጥተዋል። እኛን ለመጉዳት ያሰበ የአሸባሪዎች አለቃ ሁሉ ወይም ደግሞ ሌላ ዋና አዛዥ ከስልጣኑ ተወግዷል ሁሉንም እናገኛችኋለን የሚል ሀሳብ ሰጥተዋልና በኢራን የሚደገፉ ሁቲዎች በጣም በርካታ ፍልሚያ በማድረግ የሚታወቁ ናቸው ከአስር አመታት በፊት በአለም አቀፍ ደረጃ እውቅና የነበረውን እንግዲህ የየመንን መንግስት በመገርሰስ ነው በርካታ የሰሜን ምዕራብ የመን አካባቢዎችን ተቆጣጥረው ዋና ከተማዋን ሰናን ጭምር ተቆጣጥረው በአለም ፖለቲካ ሂደት ላይ ትልቅ ሚና እየተወጡ የሚገኙት በጠቅላላው ከዘጠኝ ሀገራት ጋርም ተፋልመው ሀይሎቻቸውን የመንን መምራት የቻሉ በጣም ብርቱ ሀይሎች ናቸውና እነ ሳውዲ አረቢያ፣ እነ ግብፅ፣ እነ አረማይቶች ራሱ አሜሪካ፣ እነ ብሪታንያ ሁሉ በተለያየ አጋጣሚ ተረባርበው ወታደራዊ ጥቃት የሰነዘሩባቸው ሞክረው ነበረ ግን የፖለቲካ መፍትሄም ማምጣትም ያልተቻለበት ደረጃ ደርሷልና ላለፉት ሁለት ዓመታት ደግሞ በዚህ በቀይ ባህር አካባቢ በመንቀሳቀስ እጅግ አስቸጋሪ የሚባል የፖለቲካ አውድ በመፍጠር የሚታወቁ ናቸውና የእስራኤል እንግዲህ አሁን የሚጠበቀው ነገር እስራኤል እንደዚህ አይነት ጀኔራሎችን ህይወት ጠፍኩ ወይም ደግሞ ገደልኩ ብትልም አንዳንድ ጫናዎች ደግሞ ተመልሶ ይመጣሉ። ምክንያቱም ሁቲዎች በጣም ብርቱ ስለሆኑ ከዚህ በፊትም ሲያደርጉ ስለነበረ በጣም አደገኛ የሚባሉ የጦር መሳሪያዎችን አሁንም ሊሞክሩ ይችላሉና እጅግ አስቸጋሪ የሆኑ የፖለቲካ አረዳዶች እዛ አካባቢ ሊፈጠሩ እንደሚችሉ ይነገራልና ምናልባት ብዙ ሰዎች የሚያነሷቸው ጉዳዮች ሊኖሩ ይችላሉ። የሁለቱ አገራት ግንኙነት ማለትም የየመንና እስራኤል የጦርነት ነው፣ ግን የመንን የሚያስተዳድረው ደግሞ ሁቲ ነው። ሁቲ ደግሞ በመንግስታቱ ድርጅት የጸጥታው ምክር ቤትም ሆነ በዋናው የመንግስታቱ ድርጅት እውቅና የሌለው ኃይል ነውና ምንም ማድረግ አይችልም የሚል ደግሞ ሌላ አይነት የፖለቲካ ሀሳብ አለና እንግዲህ ይሄኛው በቀጥታ እስራኤልና ሁቲዎች የመን ሁቲዎች ደግሞ ፍጥጫ ውስጥ የገቡባቸው ትልቁ ምክንያት በጋዛ የተቆሰቀሰው ጦርነት አልቆመም። በጋዛ ያለው ጥቃት ቀጥሏል እና ይሄኛው ስለሆነ እኛ በምንም መንገድ ወደኋላ አንልም የሚል አቋም በመያዝ ነው እና እንደዚህ አይነት ነገሮች ደግሞ መፍትሄ ያስፈልጋቸዋል ተብሎ ይታሰባል። ግን ለመፍትሄ የሚሰራው ኃይል ማን ነው ተብሎ ደግሞ አንዳንድ መረጃዎች ሲወሰድ ሁሉም የጉዳዩን የማባባስ የፖለቲካ አጋጣሚዎችን መጠቀም አንዱ በሌላው ላይ ጫና መፍጠር፣ ወይም ደግሞ የበላይ ሆኑ ራሱን መመዝገብ ራሱ ደግሞ በአንዳንድ አጋጣሚዎች ከፍ ብሎ መታየት አይነት እየሆነ መጥቷልና የአሜሪካ ጦር ራሱ ሴንትኮም የሚባለው በመካከለኛው ምስራቅ የሚንቀሳቀሰው በማዕከላዊና በደቡብ ምስራቅ ኤዥያ የሚንቀሳቀሰው ሀያ አንድ ሀገራትን የሚያካልለው በይዞ አፍሪካን ጭምር የሚነካ ነው። ሚድል ኢስት ያው ሙሉ ይጠቀልላል። ይሄኛው ሴንትኮም ማዕከላዊ እዝ የሚባለው ራሱ የተለየ የፖለቲካ ፍላጎት እንዳለው ይነገራል። በዚህ በመካከለኛው ምስራቅ አንዳንድ የማይፈለጉ ኃይላትን የማስወገድ የማይፈለጉ ሲባል ከአሜሪካ ፖለቲካ አንጻር የማይፈልጓቸውን ማንሳት፣ እንደዚሁ መንገዳቸውን ማስተካከል ፕሪፓሬሽኖችን በሌላ መንገድ ደግሞ መቋጨት የሚሉትን ነገሮችን ግምት ውስጥ ያስገባ ስለሆነ እንግዲህ አንዳንድ ውጥረቶችን መፍትሄ መስጠት ሊያስፈልግ ይችላል። ግን እንደዚ አይነቱን እርምጃ ወይም ደግሞ አኬድ የሩሲያ ፖለቲከኞቹ እነ ፕሬዚዳንት ቭላድሚር ፑቲንም እንደዚሁ ከነ ትራምፕ ጋር እየተወያዩ አንድ ላይ የመካከለኛው ምስራቅን ጉዳይ ማስቀመጥ የሚችሉበትን ወይም ደግሞ ለአንዴና ለመጨረሻ እንዳይመለስ አድርገው መቋጨት የሚችሉበትን እድል መፍጠር ሲኖርባቸው መፍትሔ ይመጣል ተብሎ ይታሰባል። ግን ከዛ ውጭ ደግሞ አንዳንድ መንገዶች አሁንም እየተዘጉ ነው። እየተዘጉ ነው ሲባል ለውጥረት ምንጭ የሆኑ አንዳንድ አስፈሪ ጉዳዮችን ዓለም ኤክስፔሪንስ እያደረገች ይገኛል እና እንዲህ አይነቱ ነገር በጣም የዓለምን የፖለቲካ አውድ እንደዚሁ ስጋት ውስጥ ያስገባ ሊሆን እንደሚችል ይነገራልና አንዳንዶቹ ደግሞ በመፍትሄም ወይም ደግሞ አንድ ላይ በመስራት አልያም ችግሮችን ለመቋጨት ያስፈልጋል የሚል አይነት የፖለቲካ አረዳድም አላቸው። ግን ይሄኛው ውጥረት በእርግጥም የሁለቱ ሀይላት ወይም ደግሞ በዚህ በሀማስ ኃይሎችና እና በእስራኤል ሀይሎች መካከል የሚደረገው ጦርነትን ብቻ ሳይሆን የተለየ አቅጣጫና መንፈስ ሊኖረው እንደሚችል በግልጽ ያስቀመጠ ነው እና አንዳንድ ጉዳዮች በቀ ተጠናቀው መቀመጥ ያለባቸው ወይም ደግሞ ከገባ በኋላ ትወጠዋለ የሚባል አይነት አይደለም። ብዙ ብዙዎቹን ግራቀኝ መመልከት የሚያስፈልግ እየሆነ መጥቷል እና እንደዚህ አይነት ብዙ ጥያቄ የሚያነሱ ወይም ደግሞ ለመፍትሄ ያልተቀመጡ አንዳንድ ሰዎችን ዓለም እየተመለከተች ይገኛልና እጅግ አስቸጋሪ ነው። ቱርክም እንደምትመለከቷት ከራሷዊ ፖለቲካ ፍላጎት አንጻር ወይም ደግሞ ቀኝቷን ማስተካከል ላይ ካልሆነ በስተቀር በእስራኤል ላይ ይሄ ነው የሚባል ተጽዕኖ መፍጠር የሚችል ሀገር አይደለች ምክንያቱም በና አሜሪካ ድጋፍ አሜሪካ በምታደርግላቸው አንዳንድ ጉዳዮች ወይም ደግሞ በእርግጥ ጠንካራ ሀገር ናቸው ማናቸውን ረሲፕ ጣይብ ኤርዶሃን የሚመሯት ሀገር ቱርክ ጠንካራ ሀገር ናት። ብዙ ታሪክም ያላት ብዙ መፋለም የሚችል አቅም ያላት ናትና ይሄኛውን በበጎ ማየት እንደሚያስፈልግ በግልጽ ያሳያል። እንግዲህ የፕሬዚዳንት ዶናልድ ትራምፕ ደግሞ የራሳቸው የሚከተሉበት መንገድ ደግሞ እንዲህ አይነቱን ወይም ደግሞ መካከለኛው ምስራቅ ላይ ያለውን ውጥረት ለመቋጨት ያሰቡበትን መንገድ እንደዚሁ ደግሞ ጫና ውስጥ ሊያስገባ የሚችል በመሆኑ ቀላል አይነት ተረክ ወይም ደግሞ ቀላል አይነት የጊዜ ሂደትን የሚጠብቅ ሆኖ አልተመዘገበም እና ፕሬዚዳንት ዶናልድ ትራምፕ ራሳቸው ምንድን ነው ያሰቡት፣ ማን ነው፣ በምን መንገድ፣ በየትኛው ሁኔታ፣ በየትኛው ጊዜ የሚሉ ጥያቄዎች እንደዚሁም የሚያስነሳ በመሆኑ አንዳንዶች በብዙ መንገድ ይመለከቱታል። ግን ሁኔታዎችን ታሳቢ ማድረግ እንደሚያስፈልግ ይነገራል። ኤንዌይ ይሄኛው በጣም የአለም ፖለቲካ ላይ መነጋገሪያ ከሆኑ ጉዳዮች መካከል ነውና አንዳንድ ጥርጣሪዎች ሀማስም እስራኤል እንግዲህ አሁን በጣም እስራኤል አንግሪ አት ሀማስ ኦቨር ቦርድ ሶፍ ካፕቲቭስ የሚል ጥያቄም እየተነሳ ነው። እስራኤል የምትፈልገው አይነት በምትፈልገው ፍጥነት በምትፈልገው መንገድ የካፕቲቮቹ እንግዲህ ተይዘው የነበሩ አስክሬናቸው አልተመለሰም የሚሉ ጥያቄዎችም እንደዚሁ ደግሞ እየሰፉ እየሰፉ በመምጣታቸው አንዳንድ ለመፍትሄ አስቸጋሪ የሆኑ ጉዳዮችንም ሊፈጥር ይችላል ተብሎ ይታሰባል። ብዙ ሰዎች እንደሚያነሱት ሳይሆን በዓለም የፖለቲካ አውድ ላይ የራሱን በጎ ነገርም ሊፈጥር እንደሚችል ደግሞ ታሳቢ ማድረግም ያስፈልጋል። ሁሉም ነገር ሁሉም አካሄድ በራስ መንገድ ሁሉም አካሄድ በራስ የሚቋጭም ሆኖ እየተመዘገበ አይደለም። እጅጉን አመሰግናችኋለሁ። ታንክ ዩ ቨሪ መች ኢንዲድ